የኢትዮጵያን ሉዓላዊነትና አንድነት እየጣሱ ስለ ኤርትራ ሰላምና ሉዓላዊነት ማሰብ ፈጽሞ አይቻልም። መረጃውን በስፋት እንመለከታለን። የነጌታቸው ረዳ ቡድን የአዲስ አበባው መግለጫ፣ ቀጣይነቱ ስጋት ውስጥ የወደቀው ህወሓት ወደ መጥፋቱ እየተንደረደረ እንዳለ በአንዳንድ ፖለቲከኞች በሚነገርበት በዚህን ጊዜ ጌታቸው ረዳ የፖለቲካውን መንገድ እያወቁበት ይመስላል። ታዲያ ዛሬ የነጌታቸው ረዳ አዲሱ ፓርቲ ከአዲስ አበባ ያሰማው ድምጽ መግለጫነት አልፎ ሌላኛውን ቡድን የሚያጋፍጥ ሆኗል። መረጃውን በዝርዝር እንመለከታለን። በሌላኛው መረጃችን ደግሞ የፈረንሳዩ ፕሬዚደንት ለአሜሪካ የሰጡትን ማስጠንቀቂያም በስፋት የምናስደምጣችሁ ይሆናል። ሰላም፣ ጤና ይስጥልን በመላ ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን፣ በያላችሁበት የዓለም ስፍራ ሁሉ ሰላማቸው ይብዛለን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደውል መልክቷን በመንካት ዘላቂ ቤተሰብነትን ከእኛ ጋር እንደት መሰረቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። የነ አቶ ጌታቸው ረዳ ቡድን ከአዲስ አበባ ሸራተን አዲስ የሰጠው መግለጫ በርካቶች እየተቀባበሉትና እየተነጋገሩበት ይገኛሉ። የፖለቲካውን መንገድ አቶ ጌታቸው ረዳ ጠንቅቀው ያወቁበት ይመስላል። የነ ዶክተር ደብረጽዮን ቡድን በዚህ ሰዓት ላይ በተለያዩ ጉዳዮች ውጥረት ውስጥ በገባበት ሁኔታ የነ ጌታቸው ረዳ አዲሱ ቡድን ይፋዊ መግለጫን ከአዲስ አበባ ሰጥቷል። መግለጫው ይሰጣል ተብሎ የተጠበቀው ከመስራቾቹ አንዱ በሆኑ በሆኑት አቶ ጌታቸው ረዳ አማካኝነት ቢሆንም እሳቸው በሕመም ምክንያት መግለጫውን ሳይሰጡ መቅረታቸው ተነግሯል። መግለጫውን የፓርቲው የኮሚኒኬሽን ኃላፊና የአደራጅ ኮሚቴ አባል አቶ ረዳይ አልፍም ሰጥተዋል። አቶ ረዳይ የፓርቲው መመስረቻ ጉባኤ በዚህ ዓመት በትግራይ ክልል እንደሚካሄድም ገልጸዋል። አዲሱ ፓርቲ የተመሰረተው በትግራይ ያለው ፖለቲካዊ አካሄድ ወደ ተሳሳተ መንገድ በመሄዱና ለውጥ የሚያስፈልግበት ጊዜ ላይ በመሆኑ እንዲሁም አዲስ እና የተለየ ሀሳብ ያለው በማስፈለጉ እንደሆነም ጠቁመዋል። ክልሉ ከፍተኛ የሆነ ቀውስ ውስጥ ይገኛል በሚል ሀሳብም በሁሉም ለውጥ ፈላጊ ላይ በማደሩ ምክንያትና ትግራይ አዲስ ለውጥ ያስፈልጋታል የሚል እምነት መኖሩ የተፈጠረ ፓርቲ ነው ብለዋል። ማንኛውም ሀሳብ የለኝም የሚል ትግራዋይ የፓርቲውን ደንብ እና መተዳደሪያ የሚቀበል ከሆነ ስምሪትን መቀላቀል እንደሚችልም አስታውቀዋል። ከመጪው ሰኞ ጀምሮ ፓርቲው ከክልል እስከ ቀበሌ አደራጀቶችን የመስረት ስራዎችንና የአባላት ምልመላ ስራዎችን እንደሚሰራም ይገልጻል። ከዚህ ቀደም የህወሓት አባል ሆኖ ለውጥ የሚፈልግ አካልም አባል መሆንም ይቻላልም ብለዋል። አቶ ረዳይ አክለውም በህወሓት ውስጥ ሰላም እንዳይኖር የሚሰሩ አራት ግለሰቦች ሰራዊቱን እናዛለን የሚል እምነት እንዳላቸው ስለሚያምኑ ነው። ትግራይን ሰላም የነሷት መላው የህወሓት አባላት ሳይሆኑ ከነአቶ ጌታቸው ረዳ ውጪ ያሉና ህገወጡን ጉባኤ ያካሄዱ ናቸው ሲሉም ተናግረዋል። የፓርቲው መስራች አባል ከሆኑት ውስጥም መቶ ያህሉ ከህወሓት የወጡ መሆናቸውና ከነ ከነዚህ ውስጥም ከ90 በመቶ በላይ የሚሆኑት በትግራይ እንደሚገኙም የቀሩት አዲስ አበባ እንዳሉም ገልጸዋል። ፓርቲው የዚህ ዓመት ክረምት ሳይመጣ በትግራይ ጠቅላላ ጉባኤ እንደሚካሄድም አሳውቀዋል። ወደ ቀጣይ መረጃችን ስናመራ ከአማራ ብሔራዊ ንቅናቄ አብን በወቅታዊ ጉዳዮች ዙሪያ የተሰጠው መግለጫና ከሻቢያ ጋር ነገሩን እያካረረው ያለው ጉዳይ የኢትዮጵያን ሉዓላዊነትና አንድነት የጣሱ ስለኤርትራ ሰላምና ሉዓላዊነት ማሰብ ፈጽሞ አይቻልም። ሰሞኑን የሻቢያው ፕሬዝደንት በኢትዮጵያ የውስጥ ጉዳዮች ጭምር በመግባት ለሰጡት ሸፍጠኛ አስተያየት ከይዘት አንጻር ምላሽ መስጠት ጠቃሚ ላይሆን ቢችልም፣ አንደኛ ድርጅታዊና ተጓዳኝ ጉዳዮችን በተመለከተ የአማራ ብሔራዊ ንቅናቄ አብን በኢትዮጵያ የፖለቲካ መድረክ በአጭር ጊዜ ለውጥ ማምጣት የቻለ ለአማራ ህዝብና ለሀገር ወዳድ ኢትዮጵያዊ የሚበጃውን ፖለቲካዊ ኢኮኖሚያዊና ማህበራዊ የመፍትሄ ሀሳቦች በማደራጀት ገዢ ሀሳቦችን በማንሳት የህዝባችን መብት ጥቅምና ፍላጎት እንዲከበር ያገርለውና መታደግ የቻሉ አቋማቸውን በማንጸባረቅ ኃላፊነቱን የተወጣ እንዲሁም በመዋቅርና ስርዓት ወለድ የህዝባችን ጥያቄ ትኩረት እንዲያገኙ የሰራ የአማራ ህዝብ ፖለቲካዊ ተቋም ነው ሲሉም፣ ሆኖም ከቅርብ ጊዜ ወዲህ አብን ከውስጥም ከውጭም በርካታ ፈተናዎች ገጥሞ ተስማውት ቆይተዋል። አንደኛውና ዋነኛው በትግላችን ላይ ተጋርጦ የነበረው ፈተና ከሰላማዊ የፖለቲካ ሰልፍ ለማስወጣት የተደረገ ሲሆን ይህም ምዕራፍ በቁርጠኛ አመራሮችና አባሎቻችን የተሳካ ድርጅታዊ ጉባኤ በማድረግም የአመራር አደራጀትና አሰራር ሪፎርምም በማረጋገጥ ተቋጭቷል ሲሉም ሁለተኛና ተደጋግሞ የሚነሳው ነገር ግን እንደ ድርጅት ስትራቴጂክ ጉዳዮች ላይ እናተኩር በሚል በአብዛኛው ስናልፈው የቆየነው ጉዳይ በድርጅታችንና በከፍተኛ አመራሮች ላይ የሚካሄዱ የተቀናጁ የስም ማጥፋት ዘመቻዎች ናቸው ናቸው ብለውም ገልጸዋል። እነዚህ ፖለቲካን ከጩኸትና ከሟርት መለየት የተሳናቸው አንድ መሆን አልችልም ብለውና የልቁንም እንደ አሚባ ተቆራርጠው የተባዙ የዲያስፖራ የድር አደራጀቶችና ማህበራት በህዝባችን ላይ በፈጠሩት ግርታ ትርምስ፣ የግጭት ቅስቀሳና አጠቃላይ የሰላም እጦት ህዝባችንን ብሎም ሀገራችንን ከፍተኛ ዋጋ ያስከፈሉ ሲሆን እነዚህ አንዳች እርባና የሌላቸው ኃይሎችም እንዲጋለጡና በህዝባችን ስም እያጭበረበሩ እንዳይቀጥሉ ፀንክረን ልንታገላቸው ይገባል። ለወትሮ በመሬ ሲመለሹ አስተላለፋቸው እነዚህ መድሮች ከዚህና ከዚያ ሲላጉ የቆዩ ሲሆኑ በዚህም በአሁኑ ወቅትም ከታሪካዊ የህዝባችንና የሀገራችን ጠላቶች መፍትሄን እንዲናፍቁ አድርጓቸዋል። የዚህም አሳፋሪ መግለጫ አንዱ ታሪካዊ ጠላቶቻችን ስለምን ተነኩብን በማለት ድርጅታችንንና አመራሮቻችንን የማውገዙ ዘመቻ ከሻቢያና ከህወት የሰሙኑ ነፃነት በዓል ጋር እንዲገጥምላቸው አድርገው ያወጡት መሆኑ ነውም ብለዋል። መግለጫቸውን ሲቀጥሉም በመሰረቱ አብን በፕሮግራሙና በሚያራምዳቸ ያላቸው አቋሞቹ እየተተቸም እየተደገፈም የመጣ ከህዝባችን ከአጠቃላይ ሊቃኑና ከፖለቲካ ማህበረሰቡ በርካታ ሀሳቦችን በመውሰድ ሁሌም በለውጥ ላይ ያለ ተቋም መሆኑን በቅርበት የሚከታተሉት የሚያውቁት አቅ ነው ለዚህም ለሚሰጡን ግብረገብነት ያላቸው አዎንታዊ የሆኑ ገቢ ትችቶችን ከፍ ያለ ክብር እንሰጣለን ሆኖም ከሰሞኑ መግለጫ ያወጡት በአብዛኛው ለዘለፋና ና ለአሉባልታ የሚከሰቱ ራሳቸውን ችለው መታገል የማይችሉ ሰላምና የህግ የበላይነት በሰፈነባቸው ሰብአዊና ዲሞክራሲያዊ መብት ቶች በአብዛኛ እውቅና አግኝተው በሚከበርባቸው የዜጎች የኑሮ ደረጃ በተሻሻለባቸው የዓለም ክፍሎች እየኖሩ ሳለ የወጡበት ማህበረሰብ ግን በሰላምና ልማት እጦት እንዲሰቃይ፣ ረፍት እንዳያገኝ ሌት ተቀን የሚኳትኑ በአማራ ህዝብ ስም ተደራጅተናል እያሉ የአማራን ህዝብ ጠላቶች ስትራቴጂክ ፍላጎት ለማሳካት የሚሰሩ የሚላላኩ ሀገር ቤት ካለው እውነታ ጋር በጽኑ የተፋቱ ወይንም ለሀገራችን ፖለቲካ ችግሮች የተሟላ እይታ የሌላቸውና መፍትሄ ለመጠቆም በማይችሉበት ሁኔታ ከነባራዊ ምስል የ የተፋቱ ህገወጥ የገንዘብ ዝውውር ከማካሄድና የስደተኛ ወረቀት ከማዘጋጀት ያለፈ ስራ የሌላቸው ከሀሳብ ነፃነትና ከዲሞክራሲያዊ ጽንሰ ሀሳቦች በተጻራሪ የተሰለፉ የሰላማዊ ትግል እንቅፋቶች መሆናቸው ለወትሮ የተገለጸ ሀቅ ሆኗል። ከሰሞኑ ባወጡት መግለጫ ማህበርተኞቹ በአብንና አመራሮቹ ላይ መልኩታዊነት የተጫነው የውግዘት ሀተታ አቅርቧል። ይህም አብን ለሰላማዊ ትግል ካለው ቁርጠኝነትና የአማራ ህዝብ እንዲኖረው ከምንፈልገው ማህበራዊ እረፍት በተቃርኖ የቆመው ጨርሶ ህዝባችን በሰላማዊ የትግል መንገድ እንዳይገኝ ከላኪዎቹ የተሰጠውን ተልእኮ ለመወጣት የሚያደርገውን ትንቅንቅ አካል መሆኑን እንረዳለን። የአማራ ህዝብ ጥያቄዎችም በሰላማዊና ሀቀኛ የፖለቲካ ድርድር ይፈታሉ ብለን እናምናለን። ለዚህም አበክረን የምንሰራ መሆኑን አስረግጠን ከዚ ያፈነገጡ ሳቢዎችና ነባር የመጠላለፍና የጥላቻ የፖለቲካ ባህላችንን መተቸትና መቀየር አንድ የትግላችን ፈርጅ በመሆኑ አስቀድመን የተዘጋጀንበትና ይህንንም ለመመከት የምንሰራ መሆኑን መግለጽ ዳለን ሲሉም ነው መግለጫቸውን እየሰጡት። ወደ ቀጣይ መረጃችን ስናመራ የፈረንሳይ ማስጠንቀቂያ ለአሜሪካ። የፈረንሳዩ ፕሬዚዳንት ኢማኑዌል ማክሮን አሜሪካና አውሮፓ በዩክሬን እና በጋዛ ያለውን ጦርነት ቶሎ ካልፈቱ ተአማኒነታቸውን ሊያጡ እንደሚችሉ አስጠነቀቁ። ፕሬዚደንቱ አክለውም በአሜሪካና በቻይና መካከል በሚደረገው የስልጣን ሽኩቻ የሲ ሀገራት ተጎጂ እንዳይሆኑ ከአውሮፓ ጋር አዲስ ህብረት መፍጠር አለባችሁ ሲሉም ተማጽነዋል። ማክሮን ይህን ያሉትም በሲንጋፖር በተካሄደው የኤዥያ የመከላከያ ባይሌ ሲሆን ሩሲያ የዩክሬንን ግዛት ያለምንም ገደብ መውሰድ ከቻለች በታይዋን ምን ሊፈጠር ይችላል? በፊሊፒንስ አንድ ነገር ቢከሰት ምን ይደረጋል? ማለታቸውም አነጋጋሪ ሆኗል። ፕሬዝዳንት ማክሮን የፍልስጤምን መንግሥት እውቅና መስጠትን ጨምሮ ፈረንሳይ የአውሮፓን ጥረቶች መምራቷን ገልጸው በዚህም ጉዳይ በደንብ እየሄድንበት እንደሆነ ምልክት ነውም ብለዋል። ይህ በእንዲህ እንዳለም አሜሪካ ከእስራኤል ጋር በጋዛ ብዙ ትችት እያስተናገደውን የእርዳታ ማከፋፈያ ስራ በመስራትም ለአማስ የተኩስ አቁም ሀሳብ ለማቅረብ ከእስራኤል ጋር ጥረትም አድርጋል ች ባለፈው ሳምንት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታውን በማክሮን በካናዳና በእንግሊዝ መሪዎች ላይም ከሃማስ ጋር የቆሙና በሰብአዊነት የተሳሳተ ጎራ ላይ የተሰለፉ በማለት በመወንጀልም ከባድ ጥቃት መሰንዘራቸው ይታወሳል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህ ሊመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።